በአዲስ አበባ ከተማ ሰባተኛውን ዙር ከተማ አቀፍ አረንጓዴ አሻራ መርሃ ግብር ከንቲባ አዳነች አቤቤ በይፋ አስጀምረዋል። እንደ አዲስ አበባ ከተማም ባለፉት ዓመታት አረንጓዴ አሻራ መርሃ ግብር እየተከናወኑ ካሉት የኮሪደር ልማትና የወንዝ ዳርቻ ልማት ጋር እየተሳሰረ እንዲሆን ማድረግ መቻሉ ተገልጿል። በዚህም ባለፉት ስድስት ዓመታት በአረንጓዴ አሻራ መርሃ ግብር ሁሉም ህብረተሰብ ያለ ልዩነት መሳተፉን ከንቲባ አዳነች አቤቤ ተናግረዋል። ባለፉት ስድስት ዓመታት ሀገራችን በመላው የሀገራችን ክፍሎች ሁሉም ኢትዮጵያውያን የተሳተፉበት ያለምንም ልዩነት አሻራቸውን ያስቀመጡበት ይህ ታላቅ መርሃ ግብር አርባ ቢሊየን ችግኞችን መትከልና ታሪክ እንድንሰራ አስችሎናል። እንደ ሀገር አረንጓዴ አሻራም የታለመለትን ግብ እስኪ መታ ድረስ ሁሉም በመጠንከር መሳተፍ እንዳለበት ከንቲባዋ ጥሪ አቅርበዋል። የአረንጓዴ ሽፋናችን ሰላሳ እጅ እስከሚደርስ ድረስ አንደክምም፣ አንዝልም፣ አንሰለችም፣ አንረካም፣ እንሰራለን። ተባብረን በጋራ እንዘምታለን፣ ሁላችንም እንተክላለን። በተጨማሪም አዲስ አበባን ለመኖር ምቹና ጽዱ ለማድረግ በርካታ ስራዎች መሰራታቸውን ከንቲባ አዳነች አቤቤ ገልጸዋል። አዲስ አበባን ለመኖር ምቹና ጽዱ ከተማ ለማድረግ ሁላችንም በርካታ ስራዎች ሰርተናል። ይህንን በተሟላ ሁኔታ እውን እስከምናደርግ ድረስ በተሟላ ሁኔታ እንሰራለን፣ ሳንረካም እንቀጥላለን። የጋራ መኖሪያ ከተማችን አዲስ አበባችንን የሁላችንንም አሻራ በማስቀመጣችን ለመጪው ትውልድ ብቻ ሳይሆን ለዛሬም ጥቅማችን በጋራ ተባብረን መስራታችን የጋራ ሌጋሳችን ነው። የተተከሉ ችግኞች ፍሬ እንዲያፈሩ እንክብካቤ ወሳኝ መሆኑን አንስተዋል። መትከል በራሱ ግብ ስላልሆነ ማሳደግ፣ መንከባከብ፣ መጎብኘት ልክ እንደ ልጆቻችን እየናፈቅናቸው ማየትን ይጠይቃሉና የተከልናቸውን ችግኞች አደራ እንዳንረሳቸው እላለው። አዲስ አበባን ከጎርፍ እንታደጋለን። የቱሪዝም መስህብነት ይጨምራል። የዛሬ ዓመት በመትከል ብቻ ሳይሆን በእንክብካቤ የተከልናቸውን ችግኞች የት እንዳደረስናቸው መልሰን እንድናያቸው በዚህ አጋጣሚ አደራ ልላችሁ እወዳለሁ። የሰባተኛው ዙር ሀገር አቀፍ የአረንጓዴ አሻራ መርሃ ግብር በመትከል ማንሰራራት በሚል መሪ ሀሳብ በጠቅላይ ሚኒስትር አብይ አህመድ በይፋ መጀመሩ ይታወሳል።